ለበዓሉ እንደ ሰላም ሰራዊት በተከታታይ አመቱ በደረሰ ቁጥር ያው መጀመሪያ ኦሪንቴሽኖችን እንወስዳለን። በሰላምና ጸጥታ አመራሮች አሉን። ከነሱ ጋር ኦሪንቴሽን እንወስድና በዓሉ ሊመጣ አካባቢም ያው እንትን እያጠፍን ፈረቃ እያጠፍን እስከ ሌሊት እስከ ማደር ድረስ ነው ምንሰር። እንግዶቻችንን ደግሞ ቤት ውስጥ ሁሉ የምናሳድርበት ጊዜ አለ ማለት ነው። አንዳንድ አባቶች ቤት አምና ቤት ውስጥ ያሳድር ናቸው አሉ ደጅ ላይ ቁጭ ብለው አይተን ለምን ነው ኑ ጋሼ ኑኛ ቤት ብለን ቤት ውስጥ አሳድረን ጠዋት ከኛ ጋር አብረው ወደ እንትኑ ጋር ሄዱበት ሁኔታ አለና በጣም ደስ የሚል ነው። አሁንም እሱን እናስቀጥላለን። ከዚህ በፊት እንደነበረው በተለመደ በፍጹም ሰላማዊ በሆነ ሁኔታ ባህሉን ለማክበር ዝግጅት አድርገናል። በተሰጠው መመሪያና ስልጠና መሰረት ሁላችንም የዚህ የሰላም ሰራዊት አባላት በዝግጁነት 24 ሰዓት በዓሉ በሰላም ተከብሮ እስኪጠናቀቅ ሁለቱ የመስቀል በዓል የደመራ በዓልና የእሬቻ በዓላት በዓሎች በዓላት የአደባባይ በዓላቶች በፍጹም ሰላም እንዲጠናቀቁ አስፈላጊ የሆነ ዝግጅትና ከዛም በተጨማሪ ደግሞ በሙሉ ዝግጁነት ሃያ አራት ሰዓት ለመስራት ከሌሎች አባሎቻችን ጋርም ሆነ ከተለያዩም የጸጥታ የሰላም መዋቅሮች ጋር ዝግጁነት እያደረግን ማንኛውም ሰው በሰላም ወጥቶ እንዲገባ ሰላም ያሉ እንቅስቃሴዎች ሲደረጉ ያንን ለማስቆም እንሞክራለን። በዓሉን ለማክበር የሚመጡ ማንኛውም ታዳሚዎች በሰላም ወጥተው በሰላም እንዲገቡ፣ እንዲደሰቱ ለማድረግ አስፈላጊውን ጥረት እናደርጋለን። ጸረ ሰላም ኃይላት ካሉ እሱን ከፖሊስ አባላቶች ጋር በመሆን በጋራ የመከላከል ስራዎችን እንሰራለን ማለት ነው።